በህመም ላይ የነበረው ዓለም አቀፉ ዳዒ ዶክተር ዛኪር ናይክ ሙስሊሙ ዓለም ሊነቃ ይገባል መስጂደል አቅሳ አደጋ ውስጥ ነው ሲል መልእክቱን አስተላልፏል ማንኛውም ከዚህ በኋላ የሚገጥመን ፈተናዎች ፔኖች ቁስሎች ሁለት ኦፕሽኖች አሉ ከሁለት ኦፕሽን አንዱን መምረጥ ያለ አላህ ብቻህን ደካማና የእኮን ሰላሙ አለይኩም ወረሕመቱላሂ ወበረካቱህ ውድ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ ሁላችንም የምንወደው የምናከብረው ዶክተር ዛኪር ናይክ ያው በህመም ላይ እንዳለ ይታ ይታወቃል። ነገር ግን በህመም ላይ ሆኖም ወሳኝ መልእክቱን አስተላልፏል። በመላው ዓለም ለሚገኙ ሙስሊሞች እንግዲህ በጣም በአስቸኳይ ሊደመጥ ይገባል ብሎ እንግዲህ መልእክቱን አስተላልፏል። ይህንን መልእክቱን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታደምጡ ነው የሚሆነው። ሌሎችን ምርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ ላይክ በማድረግ እንድጀምሩ ጋብዛሉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ ሙምኪን። በዚህ ምክንያት ብቻ ጀነት ልትከለከሉ እንደምትችሉ ታውቁ ነበር? ምክንያቱም መመሰላችሁ ነቢያችን ሰለላሁ አለይሂ ወሰለም እንዲህ ይላሉ፣ ላ ተድኹሉ ልጀነተ ሓታ ትእሚኑ። እስካላመናችሁ ድረስ ጀነት አትገቡም ይላሉ። ወላ ትእሚኑ ሓታ ተሓቡ። እስካልተዋደዳችሁ ድረስ ደግሞ ኢማናችሁ አይሟላም ይላሉ። እና ባለመዋደዳችን ምክንያት ጀነት ልንከለከል እንችላለን ማለት ነው። እና የምንዋደድበትን መፍትሄ ሲነግሩን እንዲህ ይላሉ፣ አወላ አዱሉኩም አላ ሸይኢን ኢዛ ፈዓልቱሙሁ ተሓብብቱም። እንደው እንድትዋደዱ የሚያደርጋችሁን ነገር ልንገራችሁ ወ ይላሉ አፍሱ ሰላም በይነኩም በመካከላችሁ ሰላምታን አብዙ ውዴታችሁ ይጨምራል ይላሉ ነቢያችን ሰለላሁ ዓለይሂ ወሰለም እና በሙስሊሞች መካከል ሰላምታ ማብዛት ውዴታ ይጨምራል ማለት ነው አሁን ያለንበትን ጊዜ ብንመለከት አብዛኞቻችን በመዝሐብ ልዩነት ምክንያት መሐባችን እየቀነሰ ይገኛል ነቢያችን ሰለላሁ ዓለይሂ ወሰለም ደግሞ ምን ይላሉ እስካልተዋደዳችሁ ድረስ ኢማናችሁ አይሟላም ይላሉ እና ኢንሻላ ከዚህ በኋላ ሙስሊም ባገኘ ቁጥር ሰላምታ እንለዋወጣለን ማለት ነው ከዛ መሐባችን ይጨምራል ማለት ነው ወሰላሙ ዓለይኩም። ወዓለይኩም ሰላም ወረህመቱላህ ወበረካቱ። ሀቢቢ በጣም ጀዛከላ። ወሳኝ የሆነ መልእክት፣ አሁን ላይ በጣም የሚያስፈልገን መልእክትን ያስተላልፈው የረሱል ላ ላ ሰለም ሀዲስ ነው። እንግዲህ ጀነት ለመግባት ከፈለጋችሁ ተዋደዱ፣ ለመዋደድ ደግሞ ሰላምታን አብዙ ብለዋል ረሱላችን ለ ላ ለ ሰለም እና አሁን ላይ እውነት እንዋደዳለን? በፍጹም እጅግ በጣም የምንጠላለውን ላስኪመስል ድረስ ማለት ነው። የአመለካከት ልዩነት፣ የመዝሀብ ልዩነት ስላለን ብቻ እንዲህ እስከ መሰዳደብም ደርሰናል። አሁን ላይ መሰናዘር ጊዜ ቀረንና፣ ያ መሆን የለበትም። ጀነት መግባት ከፈለግን መዋደድ አለብን። በዚህ መንገድ ላይ አንድ ሙስሊም ወንድማችን በተመለከትን ሰዓት አሰላሙ አለይኩም እየተባባን ብንሄድ እጅግ በጣም ጥሩ ነው ብዬ አስባለሁ። ሚን ሑስኒል ኢስላም መር ተርኩሁ ማላ ያዕኒ አሉ ረሱላችን ለ ስላት ሰላም። የአንድ ሰው ማንነቱ ማማሩ የማይጠቅመውን ነገር መተው ነው አሉ። ከዚሁ ጋር በተገናኘ ረሱላችን ለ ስላት ሰላም መርሶ መተ ነጃ፣ ዝም ያለ በእርግጥም ነጃ ወጣ አሉ። ይህንን ሀዲስ ለአንዳንድ ሰዎች ስትነግራቸው ዝም ማለት ነጃ የሚያስወጣ ከሆነ ይልና አፉን ለጎሞ ቁጭ ይላል። ሀቢብ እንደዛ ዝም ባለ አፍህ እስቲክፋርን አብዛበት። በዚህ ደግሞ አጅረን ታገኝበታል። ይህንን ቪዲዮ እየለፈለፈ ለሚውሉ ጀለስ ላክለት ወዳሉ አለ ኸይር። በማይጠቅም ነገር ላይ ጊዜያችን ማሳለፍ የለብንም። በማይጠቅም ነገር ላይ ወሬ ማብዛት የለብንም ብዬ አስባለሁ። አሁን ላይ ጭንቀታችን አጀንዳችን ፌስቡኩ ላይ ብትሉ ቲክቶኩ ላይ ብትሉ ዩቲዩቡ ላይ በማይጠቅመን ጉዳይ ላይ ነው። አንዳንዱማ ለዱኒያም ለዲንም የማይጠቅም ጉዳይ ላይ ነው። በቃ አእምሯችን ቢዚ አድርገ ነው የምንውለውና ከማይጠቅምን ጉዳዮች ላይ እንውጣነን። እኛ የሚጠቅሙን ለአኼራችን የሚያሳምርልን እንዲሁም ደግሞ ዱኒያ ላይ ስንኖር ደግሞ ከስብ መከሰብ ካለብን ደግሞ ለዱኒያችንም እንደዚሁ እና ሞር ደግሞ ትኩረት ማድረግ ያለብን ለአኼራችን ነው የሚጠቅሙን ጉዳዮች ላይ ብቻ ትኩረት ብናደርግ ዲናችን የተሟላ ይሆናል። ሰው በቻለ መጠን

ያ እኔ እኛ ዱንያ ነው የሚያሳስበን ከአኸራ በላይ። በዚህ ሰዓት ግን ወላሂ ሁለቱንም ቤት ማሳመር ይችላል አላህን የያዘ የያዘ ሰው። ወንድሞች አላህ ሱብሃነወተዓላ ባሮቹ ስንዝር ሲቀርቡት ክንድ ያህል የሚቀርብ አዛኝ የሆነ ጌታ የሆነ ጌታ፣ በቃ አላህ ሱብሃነወተዓላ አዛኝ ነው። አላህ አዛኝ ባይሆን ወንድሞች፣ እኛ በምንሰራ ወንጀሎች አላህ ቢይዘን ኑሮ። እውነት ነው ወንድማችን፣ ጀዛከላሁ ኼይር። ይህ ልጅ በጣም ነው የሚጣፍጠኝ። ማሻላ አው ሁሌም ወደ አላህ ስብሐነ ወተዓላ መቅረብ አለብን። አላህን ከያዝን ምንም ነገር ለኛ ገር ነው የሚሆንልን። አላህን ከለቀቅን ደግሞ ሁሉ ነገር ጠበቅበቅ ግራ ነው የሚገባንና ከአላህ ስብሐነ ወተዓላ ጋር ከሆንን ልባችንና አላህ ላይ ከተመካን ወላሂ ሁሉን ነገር ያገራልናል። እንዲሁም ደግሞ ኃጢአት ላይ ልንወድቅ እንችላለን፣ ወንጀል ላይ ልንወድቅ እንችላለን። ወደ አላህ መመለስ አላህ መሃሪ የሆነ ጌታ ነው። ገፋር የሆነ ጌታ ነው። ወንጀልም በሙሉ የሚምር ጌታ ነውና። ሁሌም ወደ አላህ መጠጋት ይኖርብናል ብዬ አስባለሁ። የአላህ ትክክለኛ ባሮች አላህ ያደርገን። ማንኛውም ከዚህ በኋላ የሚገጥመን ፈተናዎች፣ ፔኖች፣ ቁስሎች ሁለት ኦፕሽኖች አሉ። ከሁለት ኦፕሽን አንዱ መምረጥ፣ አንደኛ ኦፕሽን ዝም ብለህ ስለዚያ ማሰብ እንዲህ ተደርግ ያልክ እያልክ እየዞርክ ማውራት፣ እንዲህ ተፈጥሮብኛል እያልክ ቁጭ ብለህ እያሰብከው ማልቀስ፣ ኢንተርቴን ማድረግ፣ ይሄ አንደኛው ምርጫ። ሁለተኛው ምርጫ አቃለው ይመራል፣ አቃለው ይከብዳል። የደረሰውን ፔን በቃ ተቀበልኩ፣ በእኔ ላይ ይሄ ደርሶብኛል ይህም ፔን ተቀብየዋለሁ። ለምን እንደደረሰብኝ ጥበቡን እኔ አላውቀውም። ጥበቡን የሚያውቀው አንድ አላህ ነው። ፔኑን ተቀበለው። ያማል? አዎ ያማል። ሸክሞ ከባድ ነው? አዎ ሸክሞ ከባድ ነው። ግን ለተወሰነ ጊዜ ነው። በነገራችን ተቀበለውና በጸጋ ወደሚቀጥለው ነገር፣ ሌላቸው የፈለጉች ነገር ፔን አያልቅም፣ ፈተና አያልቅም። እኛ ከዚህ እስካልሄድን ድረስ መልኩን ይቀይራል፣ አቅጣጫውን ይቀይራል እንጂ እኔና እናንተ ዲዛይን የተደረገ ለዚህ ነው። እባካችሁ ራሳችሁን አታሞኙ። ሁሉ ጊዜ ሰጥቼ ስለዚህ ጉዳይ የማውራው እኔ ሞኝነት ስላለብን ነው። እኛ ምንድነው መሰለህ የሆነ ችግር ተፈጥሯል፣ በቃ አላህን በደንብ ሁለት ረካ ንት ብዬ ሰግጅ ምናምን ነገ ይሄዳል። ብዙ ሁለት ረካ ሰግደሻል፣ የሄደ ነገር የለም አለ። አላህ ስለአይሰማም አለ? አ ይሰማል፣ ያያል። የአላህ የራሱ የሆነ ያሰራር ጊዜ አለው። እኔና እናንተ ደግሞ ሁሌም ቶሎ እንቸኮላለን። ስትራግል አለ ግን ዩኒቱ ነው ዋንቲንግ። አላህ የራሱ የሆነ ህግ አለው፣ ሎ ኦፍ ፕሮሰስ የሚባል በሂደት የሚሆን አንተ የተወለድከው በሂደት ነው። ድንገት አልተገኘም፣ በሂደት ነው የመጣ ነው። ሁሉም ነገር በሂደት ነው የሚሆነው። ፈተና አያልቅም። እኛ በቃ የሆነች ትንሽዬ ፈተና በገጠመን ቁጥር አንዳንዶቻችን ስብርብር እንላለን፣ አንዳንዶቻችን ደግሞ ልክ እንደ አለት ጠንክረን ያንም ፈተና እንግዲህ ከአላህ ጋር ሆነን ተቋቁመን እናልፈዋለንና። እና መሆን ያለበት እንደዛ ነው። ያለ ፈተና የሚኖር ህይወት አለ ብዬ አላስብም። ካለም ጣፋጭ ነው ብዬ አላስብም። እና አንዳንዴ እኮ በነገራችን ላይ ሪዝቅ መመቻቸቱ ራሱ ሌላ ፈተና ነው። እኛ ፈተና ብለን የምናስበው የሪዝቅ መጥበብ ሊሆን ይችላል፣ እንደዚህ አይነት ጉዳዮች ናቸዋል። ሪዝቁ ሲሰፋ ራሱ ፈተና የሚሆንበት ሰው አለ። እና አሁን ያለንበት ሁኔታ ምናልባትም ከባድ ከሆነ አስጨናቂ ሁኔታ ላይ ፈተና ላይ ካለን ያልፋል። ይህ ፈተና ያልፋል። አላህ ስብሐነ ወተዓላ ላይ እንደገፍ ከዛ በኋላ ደግሞ ይህ ፈተና ካለፈ በኋላ ደስታ ይመጣል፣ ምናምን ከዛ በኋላ ደግሞ ሌላ ፈተና ሊመጣ ይችላል። እራሳችንን ማዘጋጀት አለብን። ፈተና ላይ ከሆንን ይህ ፈተና እንደሚያልፍ ማወቅ አለብን። ፈተና ላይ ካልሆንን ደግሞ ፈተና ሊመጣብን እንደሚችል ከወዲሁ ማሰብና ጫንቃችንን ማዘጋጀት አለብን ብዬ አስባለሁ። ዱኒያ ለሙእሚን እንግዲህ የተደላደለ ህይወት የሚኖርበት ሀገር አይደለም። በቃ እንደ መንገደኛ ነው ዱኒያ ላይ መሸጋገሪያው ነው። ዱንያ ላይ እስክንኖር ድረስ የግድ ተመሻሽቶልን መኖር አለብን የሚል አስተሳሰብ ከአእምሯችን ውስጥ ልናውጣ ይገባል ብዬ አስባለሁ። ይህ ስል ግን አላህ ፈተና ያምጣብን እያለን እንመኝ ማለት አለም። አላህ ከፈተና ያረቀን። ከመጣብን ግን አክሴፕት ማድረግ መቀበል አለብን ማለት ነው። አሁንም ወስዳችሁ እንግዲህ ወደ ወሳኙ ቪዲዮ ነው ይህ ቪዲዮ እንግዲህ ዶክተር ዛኪር ናይክ መልእክቱን አስተላልፏል። እንግዲህ በጠና መታመሙን እንግዲህ ታውቃላችሁ። እኔ ቪዲዮ ሰርቼበት ነበር። ከዛ በኋላ ራሱ እንዴት ነው ስለ ዶክተር ዛኪር ናይክ ምን አዲስ ነገር አለ የሚል ኮሜንት ራሱ አይቼ ነበር። አዲስ ነገር ስላላገኘሁኝ መመለስ አልቻልኩም ነበረ። አሁን ግን መልእክት አስተላልፏል። እሱም ቪዲዮ እንመልከትና ከዚያ የራሳችን ሀሳብ አስተያየት እንሰጥበታለን። ኢራን አስቸኳይ መልእክት አስተላልፋለች። መስጂድ አልአክሳ ትልቅ አደጋ ውስጥ ነው የሚገኙ ብላ ይህንን ምስል ወደ ሚዲያ ይዛ ወታለች ሙስሊሙ ዓለም ሊነቃ ይገባል ስትል ነው የተናገረችው። እንዲሁም ደግሞ ይህንኑ ጥሪ በህመም ላይ የነበረው ዓለም አቀፉ ዳዒ ዶክተር ዛኪር ናይክ ሙስሊሙ ዓለም ሊነቃ ይገባል መስጅደል አቅሳ አደጋ ውስጥ ነው ሲል መልእክቱን አስተላልፏል። እንዲሁም ደግሞ አደጋው ምንድን ነው የሚለው ዝርዝር መረጃ ባይወጣም ግን መስጅደል አቅሳን እንደታሰበውም ለማፍረስ እየሰራች ሊሆን ይችላል። አላህ ሱብሓነሁ ወተዓላ የተከበረውን ካዕባ ከአብርሃ እንደጠበቀው ሁሉ እንዲሁም መስጅድ አልአክሳን ደግሞ ከጠላቶች ይጠብቃል እንሻአላሁ ተዓላ። ሙስሊሙን በዛው ልክ ሊነቃ ይገባል። ሰላም ዓለይኩም ወረሐመቱላሂ ወበረካቱ። እንግዲህ ዶክተር ዛኪር ናይክ ያስተላለፈው መልእክት ሙስሊሙ ሊነቃ ይገባል፣ መስጅድ አልአቅሳ አደጋ ላይ ነው ብሎ እንግዲህ ለመላው በመላው ዓለም ለሚገኙ ሙስሊሞች መልእክቱን አስተላልፏል። እንግዲህ እኛ ምን ማድረግ እንችላለን? ማድረግ የምንችለው አንድ ነገር ነው፣ ዱዓ ማድረግ ነው እንግዲህ መስጅድ ልአቅሳ ላይ ከፍተኛ አደጋ ተጋርጧል። ይህ ማለት እንግዲህ ጠላቶች መስጅድ ልአቅሳን ለማፍረስ ሊሆን ይችላል ብቻ የተለያየ አላማ ሊያደርጉበት እያሴሩ እንደሆነ እንግዲህ ያለምን ምክንያት መረጃ ስለሚደርስ ና ዶክተር ዛኪር ናይክ ጋር ያለምንም ምክንያት እንዲህ ሊሉ ሁላችንም ድዋ ልናደርግ ይገባል። አላ ስብን ተላ መስጅድ ልአቅሳን እንዲጠብቀው ሁላችንም ድዋ እናደርግ እንግዲህ ዲን ልስላምን አላ ስብን ተላ እንደሚጠብቀው ሁሉ ያው የዲናችን አካል የሆነው አክሳ የመጀመሪያው እንግዲህ ቄብላ የነበረው አክሳ አላህ ሱብሃነ ወተዓላ እንዲጠብቀው ሁላችንም ዱዓ እናደርግላለው። በዚህ አጋጣሚ እኔም መልእክት ማስተላለፍ ፈልጋለሁ። ለማንኛውም ለዛሬ የመጣሁት ቪዲዮ ይህን ይመስል ነበረ። እንደተለመደ ሁላችሁም ላይክ